በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መስከረም ሃያ የሚነበብ ስንክሳር፣ እረፍቱ ለሊቀ ጳጳሳት አትናቴዎስ መስከረም ሃያ በዚች ቀን ለሊቃነ ጳጳሳት 28ኛ የሆነ የእስክንድሪያ ሊቀ ጳጳሳት አባ አትናቴዎስ አረፈ። ይህም አባት አስቀድሞ የእስክንድሪያ ሀገር ቤተ ክርስቲያን መጋቤ ነበር። ከእርሱም በፊት የነበረ ሊቀጳጳሳት አባ ጴጥሮስ ባረፈ ጊዜ ይህን አባት ሊቀጳጳስና ይሾሙት ዘንድ ሁሉም ኤጲስቆጶሳት መኳንንቱና ሊቃውንቱ ሕዝቡም በአንድ ምክር ተስማሙ በእግዚአብሔር ምግ በመጽናት ያደረገው መልካም ተጋድሎና ቅድስናው ስለ እርሱ ስለተነገረ መንፈስ ቅዱስም እንዳደረበት ስለተረዱ ያለፈቃዱም ፈቃዱም ወስደው ሊቀጳጳስና ሾሙት ከዚህም በኋላ ክብር ይግባውና የክርስቶስ መንጋዎች በምክሩ በትምህርቱ በጸሎቱ ከዲያብሎስ ተኩላዎች በመልካም አጠባበቅ ጠበቃቸው። እኒህም ሃይማኖትን የሚለውጡ መናፍቃን ናቸው። ለእግዚአብሔር ምስጋና ይሁን እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በረፍታ ለድንግል መሊዳማ በዚችም ቀን ድንግል መሊዳማ በሰማዕትነት አረፈች። ደግሞ የድንግል አቴና፣ የፊና፣ የፊላ፣ የመነኮሰ አብርሃም፣ የታዴዎስ፣ የአቢናፊኒዎስ፣ የጻድቁ አርማኒዎስ፣ የኢየሩሳሌም ኤጲስቆጶሳት አለቃ ሰማዕት የሆነ የስምዖን መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለሎል እግዚአብሔር ክብረ ምስጋና ይሁን መቼም መች እስከ ዘላለሙ ድረስ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መስከረም ሀያ የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ